አሰላሙ አሌይኩም ወረህምቱላ በረካቱሁ፣ እንዴት ናችሁ? ሰላም ናችሁ? አማን ነዋ። እና አሁን ስለ ፋጢማ ሲራጅ ሙሐመድ ታሪክ ነው ማውራችሁ። በደንብ እንድታዳምጡኝ እፈልጋለሁኝ። የወጣችሁ በሁለት ሺህ ስድስት ነው። አሁን ላይ አስራ ሁለት ዓመቷ ሆኗታል። ይህን ያህል ቤተሰብ ጋር ተገናኝታ አታቅም። እህቴ ናት ለኔ እና እናትና አባቷ ፋጢማ ሲራጅ መሐመድ ትባላለች፣ እኔ ወንድሟ ነኝ እያለ ነው። እናቷም አባቷም ሚዲያ ላይ ወጥተዋል። በቲክቶክ መጥተው ነበረ፣ ልጅን አፋልጉኝ ወገን ያለ እያሉ ነበረ። በጣም ነው የሚያሳዝኑት። እቤቱ እያለሁ እናትየዋ፣ እቤቱ እያለሁ በሽተኛ ሆኛ ያለሁ፣ በእሷ ምክንያት፣ በእሷ መጥፋት፣ በእሷ ድምፅ መጥፋት እያሉ ነበረ። አላህ ያስገኝላቸው። እባካችሁ ሸርሸር አድርጉላቸውና የምትገኝበት አካባቢ ትላልቅ ሚዲያ ላይ ይህቺ ልጅ አሁን ፎቶዋ ቢለጠፍ እና ያያችሁ ቢባል ትገኛለች። አጋጣሚ ያያት ሰው ጎረቤት የሚሰራ አብሮ ወይም ከፎቅና ምድር ሆነው ምሰራ ይህኔ እንግዲህ ስልክ ነጥቀዋት፣ ምንም የማታወራ ቁጥር ነጥቀዋት፣ ልክ እንደዛች እንደ አኝሻ የምትባለው ማለት ነው። ታስታወሳችሁ፣ ያቺ ልጅ አሁን ቁጥርም ስልክም ምንም ምንም የላትም። ነጥቀዋት ታስታወሳችሁ። አገራት ደውልም አስር አመት ሙሉ ነው ስንት አመት ሙሉ ከመጣችን እንጃ አንድ አመት አካባቢ ሁን ነበር ቤተሰቦቿን የምታወራውና አንዴ አስር ትላለች፣ አንዴ ሀያ አንዴ አስራ አምስት ትላለች። ያቺ ደግሞ አልታወቀም እንደዛች ቢጤ ማለት ነው ነጥቃዋት ነው የሚሆነች ልጅ አሁን እንግዲህ ሀጃጅ ነው ቤት ውስጥ አፍ ነው ይዘዋት ነው ገባችሁ። ከእንዲህ አይነት ግን አላህ ይጠብቀን፣ ከእንዲህ አይነት ጉዳ አላህ ይጠብቃል ከሙሲባዎች እና እንደዚ አድርገዋል ሊሆን ይችላል፣ አይታወቅም። እባካችሁ ያያችሁ ካላችሁ ለእናት ለአባቷ ስትሉ እሱ አስርጎን። ይቺ ገና አንጫጭላ ትንሽዬ ልጅ ናት፣ ገና ወጣት ልጅ ናት። ለምን ትቅር? የትም የማንም ሰራተኛ ሆና እንዴት ትቅር? በህይወት ካለች መቼም ትገኝላቸዋለች። አፋልጉን ብለው ስለወጡ ትገኝላቸዋለች። በህይወት ያለ ሰው ከመገናኘት አይቀርም እና ያያችኋት ካላችሁ ልክ በቲክቶክ መንደር ሄዳችሁ ቁጥራቸው አለ ምን አለ አይተናታል ብላችሁ ተናገሩ። ኖች የሚያው እንግዲህ አንድ ሰው ሁለት ሰው ቢገኝ ብዬ ነው እኔ መማመጣቸው ያሳዝነኛል። ዋለ ራሴ ነው ነገ እኔ ምን ላይ ነው መወድቀው ለማለት ያክል ነው። ይሄ ታ እንዳይገጥመን አለ ይጠብቀንና በጣም ያሳዝናል። እንግዲህ የምንወጣው ከሀገር ከታ ካላችሁ ሰርተን ልንለወጥ ቤተሰቦቻችን እንድንደግፍ እንለውጥ፣ ለራሳችንም ሕይወታችን እንዲያምር በቃ እንደዛ ለመሆን ነው የምንመጣው። ግን እንደ ድል እየሆነ አንዳንዶቻችን ቅልጥ ብለን የምንቀርበት ነገር ጥፍት የምንልበት ነገር ጥፍት፣ እንደው በቃ ያ ነገር ሁሉ ሰርቶም ቤተሰብ መርዳቱና ሰርቶም መለወጡ ይቀርና ጉልበታችን ለሰው አገልጋይ ሆነን የምንቀርበት ነገር በጣም ያሳዝናል። በቃ የሰው ሰራተኛ ሆነን ጉልበታችንን ጋር ጣርገው እየበሉን ጅል አድርገውን አጃጅለውን። በቃ የሚያጃጅሏቸው በመሰላቸው ስልክ ይነጥቋቸዋል። ሚዲያ አይጠቀሙም። ቤተሰብ አያወሩም። በቃ ፍና አድርገው ቤት ውስጥ የእነሱ ልጅ ታሳድጋለህ፣ የእነሱን ቆሻሻ፣ የእነሱን ሽንት ቤት ታጥባለህ፣ ቤታቸውን በቃ በቃ እንደዛ ነው። እንደዚ ያደርጓታል። ሚዲያ ትጠቀም ምናትል ምናትል በቃ ስልክማ ቢኖራት ሚዲያ ብትጠቀም ብልጥ ትሆናለች፣ አንዳንዷ ማለት ነው። ገንዘቧ እንዴት እንደምታስቀምጥ ታውቃለች፣ እንዴት እንደምትኖር ከሰዎቹ ጋር ታውቃለች። ካልሆኗት ትወጣለች፣ ትጠፋለች፣ ቤተሰቦቿን የምታወራች በቃ የሚሆነውን ነገር ትሆናለች፣ ብልጣ ብልጥ ትሆናለች። ግን አንዳንድ ጊዜ በዚያን ሰዓት እንግዲህ ስልክ አይሰጡም። በ2006 በ2005 የመጣን ሰዎች ማለት ነው በዚያን ሰዓት ስልክ ይዘን ብንመጣም እንኳን ይዘን ሲጀመር የምንመጣ ሰዎች የለንም ይነጥቃሉ ስለሚባል አስቀምጠን ነበር የመጣ ነው እና ይዘን እንኳን ብንመጣ አይሰጡንም ነበር በዚያን ሰዓት የለም ክልክል ነው በጣም እንግዲህ ከዚያ ወዲህ እኔ ራሱ ከዓመት በኋላ ነው ስልክ ያስኩት ማለት ነው ኩንትራት ቤት። ከዓመት በኋላ ነው ለዛውም በጥል በውጊያ ማለት ነው። ከሻፍ ተገዝታልኝ ለማገር የምደውለው በሳምንት ወይም በወር ነው ወይም በአስራ አምስት ቀን ነው። በቃ በዚያን ሰዓት ቤተሰቦች ይናፍቁኛል። አገሩ ምኑ፣ ሰፈሩ፣ ጎረቤቶች ሁላ ይናፍቁኛል። አለቅሳለሁ። ማልቀስ ነው ማልቀስ ነው ማልቀስ ነው። በቃ ሳለቅስ ሂደ ያስደውሉኛል፣ እና በግድ ተገዛልኝ። ከዚያም ወዲያ ሴትዬ እንግዲህ አንቺ ትወጪያለሽ ትጠፊ ያለሽ ትለኝ ነበረ። ከሰው ጋር ስደዋወል ከጓደኛት ሀገር ሰው ጋር ተገናኘሁና ሰዋራ ስትሰማኝ ማለት ነው። በቃ አንቺ እንግዲህ ትጠፊያለሽ ትለኛለች። ኧረ እኔ ማልጠፋም ሀራም እኮ ነው መጥፋት እላታለሁ። ሳታልላት ማለት ነው። መውጣት እኮ ሀራም ነው እላታለሁ። ይወላ ይወላ ትለኛለች እሷ እና ስለሽ አልቦታ ላጊ ብቻ በርሽና እንደንት ትጥለሽልኝ እጅና ሳትቆልፊብኝ እየተቆለፈብኝ ነበርና የሚከደው በዚያ ሰዓት መንደር እንኳ ይዛኛት አትሄድም። በር ይቆለፍብኛል። በቤት ውስጥ ዝም ብዬ ነበር ቁጭ ብለው ለብቻዬ ማለት ነው። እና ያንን ጊዜ እንደዛ አይሰጡንም ነበር። ሲያመቼ ነው የወጣሁት፣ ክፍት በራ አግኝቼ የወጣሁት። እና እንደዚህ አይነት ብልጥነት ያዋጣል። እፍና አድርገው ከያዙ በቃ ሁሉን ነገር ትረሳለ። በቃ ተዛሬ ነገ ስትል አመቱ ሲሄድ ምን ሲል ምን ሲል ሁሉ ነገር በቃ ይረሳትና ልክ የቤት ልጅ ሆና ትኖራለች። ቤተሰብ መስለዋት ትኖራለች እሷም ማለት ነው። ሁሉን ነገር መናፈቁም ይረሳል። ይህን ያህል አመት አላውቅም እኔ ምን እንደሆነች፣ ግን በህይወት ካለች መቼም በህይወት ያለ ሰው ተመገናኘት አይቀርም። ለእናቷ ለአባቷ ሲል አላህ ያስገኝላቸው እና ከቤተሰቦቿ ትቀላቀል። ገንዘብም ያዘች አልያዘችም በህይወቷ ማለት ነው ህይወቷን ይዛ ከእናቷ ጋር በተገናኘች። በጣም የሚያሳዝን ህይወት ነው። ሸርሸር አድርጉላቸው ውድ ቤተሰቦቼ፣ ሸር አድርጉ እንዳረሱ